ብፁዕ አባታችን አቡነ አብርሃም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአሜሪካን ሀገር ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል እንዲሁም የተከበሩ ለሚኩራ አዲስ አበባ ሀገረ ስብከት የለሚኩራ ክፍለ ከተማ ስራ አስኪያጅ መላከ ምሕረት አባ ገብረ እግዚአብሔር፣ የተከበሩ መላከ ሕይወት አባ ኤፍሬም አዲስ እዚህ ታላቅ ቀድሞ ገዳም አሁን ካቴድራል አስተዳዳሪ እንዲሁም ጊዜውን ለመቆጠብ እና በአግባቡ ለመጠቀም የሁሉን አበው መነኮሳት፣ አስተዳዳሪዎች፣ የጠቅላይ ቤተ ክህነት የስራ ኃላፊዎች፣ የአዲስ አበባ ሀገረ ስብከት ስራ ኃላፊዎች፣ የአድባራትና የገዳማት አስተዳዳሪዎች በእያንዳንዳችሁ ስማችሁ ብጠራ ደስ ይለኛል። ነገር ግን እግዚአብሔር ከቁጥር አይቀንሰና ብዙዎች ስለሆን በአጠቃላይ ሁላችሁም ሊቃውንተ ቤተክርስቲያን እንግዲህ ከታላቁ ካቴድራል ከቅዱስ ስላሴም ሳይቀር ከብዙ የአዲስ አበባ አድበራትና ገዳማት ሊቃውንት የተሳተፉበት በዓለ ንግስ ስለሆነ ሁላችሁም እንደየማዕርጋችሁ እንደምን አረፈዳችሁ? እንደምን ቆያችሁ? ለእናንተ ለምዕመናን ጭምር ነውና፣ እግዚአብሔር ይመስገን በሉ። እንኳን አደረሳችሁ። አዎ ባህርያው ቅዱስ ጳውሎስ መህፁ ብእደት ብለዋልና፣ ሰዓቷ ለመጠቀም በተለይም ደግሞ እኛ ጠላላይ ሁነን ፀሐይ ላይ ያላችሁ ምዕመናን አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን ሁሉ እንዳትሰለቹን፣ ከታላቁ የዋሁ ደጉ ምሁሩ አባታችን የብጹዕ አቡነ አብርሃም ቡራኬ ሳታገኙ እንዳትሄዱ። የተወሰኑ ደቂቃዎች ናቸው። እንግዲህ እዚህ የራቀውን አቅርበው የረቀቀውን አጉልተው አመስጥረው ያስተምሩ አይናማ መምህራን አሉ። እንግዲህ መጽሐፍ ቅዱስ እንደሚለው ከመሥዋዕት ይልቅ መታዘዝ ነው እና ለመታዘዝ ያህል ነው። እዛ አንቀጽ እንተ እግዚአብሔር ጻድቃን በውስጥ እዚህ ቃል ተናጋሪ ሰው አይን አንሶ የታየው በእግዚአብሔር አይን ግን እንደ ልቤ ተብሎ የተነገረለት ከነቢያትም በልዩ ሁኔታ ሰባቱ ሀብታት የተሰጠው የእሴይ ልጅ ንጉሠ እስራኤል ነቢየ እግዚአብሔር ዳዊት ነው። በመዝሙር 111 ቁጥር 117 ላይ የምናገኘው ኃይለ ቃል ነው። ይህቺ ደጅ የእግዚአብሔር ደጅ ናት፣ ጻድቃን ወደ እርሷ ይገባሉ። የእግዚአብሔር ደጅ በዓለም ላይ በብዙ ህብረ መልክ የተሰሩ የተዋቡ ደጆች፣ ህንፃዎች አሉ። እነዚህ ከጊዜ በኋላ በተለያየ መልክ የሚፈርሱ እንደ ሁኔታው ደግሞ ድሆች የማይገቡባቸው አደገኛ፣ በአደገኛ አጥር የሚታጠሩ አደገኛ ውሻ የሚታሰርባቸው ናቸው። ምናልባት ጻድቃን ስንል ድንጋይ ተንተርሰው ጤዛ ልሰው ድንፃራዊትን ሰው ድምፃራዊትን ጸባ አጋንንትን ግርማ ሌሊትን ችለው ከሰው ተሰውረው የሚኖሩት ሳይሆኑ ስመ ክርስትና ሀብተ ውልድና የተሰጣቸው ነጋ ለኪዳን መሸለ ቁርባን ብለው ነአምን በአሐዱ አምላክ ብለው አምነው የሚመጡ ሰዎች የሚገቡባት የሚጸልዩባት የሚፈወሱባት በረከት የሚያገኙባት ናት። እችም በብሉይ ኪዳን ያይቆብ ያያት ናት። ያይቆብ ከክፉ ነገር ሸሽቶ እግዚአብሔርን በጸሎት ጠይቆ ያየው ራዕይ ነበረ። መሰላል ከምድር እስከ ሰማይ ተተክሎ ዙፋን ተዘርግቶባት ንጉሥ ተቀምጦባት አይቷት ነበረ በራእዩ። ያቺ ተንተርሷት ያደረችው ድንጋይ ተክሎ ቅባበይተ አብስሶ ትልቢት ተናግሮባት ሂደዋል። እዚህ የታነጽ ቤተ እግዚአብሔር የእግዚአብሔር ቤት በዚህ ይሰራል ብሎ ሄደ። እንግዲህ ቤተ ክርስቲያን ሰው ገንዘብ ስላለው፣ ሰው እውቀት ስላለው፣ ሰው ሀብት ስለበዛበት ሳይሆን በዕለተ ዓርብ በመላኩ አማካይነት በወርቅ መነሳድስ ደሙ የነጠበት እግዚአብሔር የወደደው እግዚአብሔር የፈቀደው ቦታ ላይ ነውና የሚታነጸው ከሰዎች ርቆ የሰዎችን በደል ከእግዚአብሔር ፊት በርሶ በአፍኒንና በፊኒሃስ በኤሊ ልጆች እንዳየነው እንደምንማረው፣ መጽሐፍ ቅዱስ ላይ እንደተጻፈው የኛ ኃጢአት በደል ካልሆነ በስተቀር ወይ ይልዋ አናቀፈ ሲኦል የሲኦል ደጆች የማያነቃንቋት የማይደፍሯት ስራ ተመላእክት የያሬድ ልጆች ውሉደ ያሬድ ሰማያዊ ዜማ የሚያደርሱባት የሚዘምሩባት መላእክትን መስለው መላእክትን አህለው ከቆመበት ሳይቀመጡ ከዘረጉበት ሳያጥፉ እግዚአብሔርን የሚያመሰግኑበት የእግዚአብሔር አደባባይ ናት። የእግዚአብሔር ቤተመንግስት ናት። ምድራዊ ቤተመንግስት አንዱን አንዱን ገድሎ አንዱ የአንዱን ስልጣን ለመውሰድ ዋጋ ከፍሎ ነው። የእግዚአብሔር ቤተ መንግስት ግን ሰማያዊ ነው። ዮሐንስ በራእዩ ያያት ቤተ መቅደስ ናት። ይቺ ትናንትና በቅዱስ ፓትርያርኩ ብፁዓን ሊቃነ ጳጳሳት ተባርካ ተቀድሳ ስም ወጥቶላት ለእኔና ለእናንተ ለአማኞች ለክርስቲያኖች የተረከብናት ሰማያዊ ቤተ መቅደስ ናት። በሰማያት የእግዚአብሔር ቤተመቅደስ ይከፈታል፣ የቃል ኪዳንም ታቦት ታየ ተብሎ የተነገረባት ይቺ የያዕቆብ ያያት የሰማይ ደጅ ናት እና እንኳን እዚህ ቅዱስ አደባባይ ቅዱስ አውደ ምሕረት ሰበሰበን ሰበሰባቸው። እንኳን በሳላቸው እግዚአብሔር ነው። አዎ ቤተክርስቲያን የድሆች መጠለያ ናት። የሚደሰቱባት አንብተው የሚመጡ ሰዎች እንባቸው የሚታበስባት ስለሆነ ነው። ሳርቃን ወደ እርሷ ይገባሉ። የእግዚአብሔር ደጅ ናት የተባለው በማንኛው ባለጠጋ በማንኛው ባለሀብት ቤት ሄዳችሁ የባሰ አልቅሳችሁ ትመለሱ እንደሆነ እንጂ ነብዬ እግዚአብሔር ዳዊት እንዳለው በሳይቶስነልን ቤተ እግዚአብሔር ነው። ወደ ቤተ እግዚአብሔር እንሂድ ባልን ጊዜ ደስ አለኝ። ባለጸጋ ስለ ባለጸግነቱ እሱ ይግባ የማይባልባት፣ ድሃም ስለ ድህነቱ ድሃ ነው እሱ አይግባባት የማጥፋት የእግዚአብሔር ቤተ መንግስት፣ ሁሉ በእኩል በረከትና ፀጋ የሚያገኝባት እናትና እንኳን ደስ አለን ደስ አላችሁ የማትኘጣነት ናት። አንተ ሆት ወዲ መዛቴ አንጻለ ቤተክርስቲያን። አንተ ጴጥሮስ አለት ነው፣ በዚች አለት ላይ ቤተክርስቲያንን ሰራታለሁ አለ እግዚአብሔር። በአባቶች ስልጣን በነ ጴጥሮስ ስልጣን በሐዋርያት ሥልጣን በሊቃነ ጳጳሳት ሥልጣን በመምህራነ ቤተክርስቲያን ሥልጣን የተመሰረተች ፈተና የማያጣት በፈተና ማንም የማያሸንፋት የእግዚአብሔር ቤት ናት። እንደነገርኳችሁ በኔም በእናንተ ኃጢያት እግዚአብሔር ተቆጥቶ መዘባበጫ ሊያደርጋት ፈልጎ ከያን ክብር መስቶ

እዚህ መጥታችሁ ግን ጎንበስ ብላችሁ ተንበርክካችሁ ግንባራችሁ ምድር አስነግታችሁ ለማን ነው የምትሰግዱ? ለማን ሰግዳላችሁ? ስገዱ እሳ ለእግዚአብሔር፣ በእግዚአብሔር አጸድ፣ በእግዚአብሔር አደባባይ ስገዱ ነው የተባለው። እንዲህ እኮ ነው የተነገረላት። እንዲህ ዝም ብለን ትወር አደለም እኮ የምንናገረው እግዚአብሔር ያዘዘን የእግዚአብሔር አደባባይ የእግዚአብሔር አጸድ ቅዱሳን የሚገኙባት እኛ የማናያቸው ብዙ ቅዱሳን አሏቱምስፋ ለዚህም ነው ምዕመናን አዝነው ሲመጡ ከመናፍቅ በስተቀር፣ ከጸረ ማርያም በስተቀር ቤተ እግዚአብሔር መጥቶ ተንበርክኮ በሃይማኖት በእምነት ራሱን መርምሮ

ደበታቸውን ሰውነታቸውን ከሀጢያት ለጅተው የሚከብሩባት የርሳ እንባ በርሳ እንባ የሚጠመቁባት እንባቸው ደግሞ ከምትኖ የማይቀርባት የእግዚአብሔር አደባባይ ናትና እዚህ ሁለት ሰዓት ላደረሳችሁ ሁላችሁ እንኳን ደስ አላችሁ። በተለይ እንጻስር ኮሚቴ ይህም ከአሰሪ ኮሚቴ ጊዜያችሁን ሰውታችሁ፣ ከምድሩ ይልቅ የስማዊን ይበልጥብኛል ብላችሁ ይህንን ያስተምራችሁ አበው መነኮሳት ይህን ያስጨረሳችሁ አበው መነኮሳት ምንም እንኳ ግዴታችሁ ቢሆን እንቅሉ ጊዜው ፈታኝ ስለሆነ ሁልችላችሁ እንኳን ለዚህ ቀን በቃችሁ እንኳን ደስ አላችሁ። ላአሪቃችንተጃር አዲቃን በ ስየባ እንግባ። ትረቁ አትረቋት ቅረቡ፣ ግቡ። ባአፍአሁናችሁ አትሟት። ገብታችሁ በረከቷን ተቋደሱ። ገብታችሁ ጣኗን አሽቱ። ገብታችሁ ጸበሏን ጠጡ። ገብታችሁ እምነቷን ጠቀሩ።

ወደ መርከብ ውስጥ ግቡ። ወጆም ቡሩ እንዳያገኛችሁ፣ ባራዳው እንዳይመጣችሁ፣ ደሙ እንዳያሸንፋችሁ ወደ ምህረት መርከብ ውስጥ ግቡ። ወደ ቀራኒው አደባባይ ነው። ቀራኒው አደባባይ ስትመጡ ከመስቀሉ ስር ድንግል ማርያምን ታገኛላችሁ። ያቺ መሰላል ያቺ ያዕቆብ ያያት መሰላል

ሰዎች የተራሩ ሰዎች መግብ የምትሆን ናት። ዛ አንድ ቀን እግዚአብሔር ጠርቃ ሊደውልልሽ ስታ ስለነበረ ነው። አምላከ ቅዱሳን ያ አባ ዮሐንስ ቃለ ሕይወትን ያሰማልን ያሰማለን ቃለ ሕይወትን ያሰማለን። በረከታቸው ደረብን። እግዚአብሔርን አመስግኑ። በእውነት ብዙ ጊዜ መጥተው ያስተማሩን ቀጥሰው ያቀረቡን ታላቅ አባታችን ናቸው።